ጌታችን ኢየሱስ ክርስቶስ በስጋ ወራቱ በነበረ ጊዜ መጽሐፋችን ሦስቱም ወንጌላት ላይ እንደሚናገረን የጌታችን በጸሎት ሰዓት ወደ ተራራ በወጣ ጊዜ ደመና ወርዶ ተቀበለው፣ ወይም በደመና ተሰወረ የሚናገር እናያለንና፣ እዛ ክፍል ላይ ያ ደመና መጥቶ ከሰወረው በኋላ ከአባቱ ዘንድ አንድ የመለኮት ድምፅ ወጣ የምወደው ልጅዬ ነውና እርሱን ስሙት የሚል ይህንን ቃል እርሱን ስሙት የሚለውን ቃል በደንብ አትኩረን ካየነው የሐዋርያቱን ብትሰሙት የሚል የአማክሮ ቃል አይደለም። ወይም ደግሞ ለራሱ ለኢየሱስ ደግሞ ይስሙ የሚል እሱን የማበረታቻ ቃል አይደለም። ይሄ ቃል ከአባት ዘንድ የወጣ የትዕዛዝ ቃል ነው። ኮማንድን ያደረገው የምወደው ልጄ ነውና እርሱን ስሙት ትዕዛዛዊ ቃል ነው። ከእግዚአብሔር አብ ዘንድ ለኢየሱስ ክርስቶስ የተነገረው ይሄ እወደዋለሁና እርሱን ስሙት ተብሎ የተነገረው ለሶስቱ ደቀ መዛሙርት ብቻ አልነበረም። ይሄ ቃል ጌታ ኢየሱስ ክርስቶስ በሚወጣ በሚገባበት በሚያገኛቸው የትኛውም ስርዓቶች ዘንድ ከአባቱ ከበስተ ጀርባ መንፈስ ከሆነው ዓለም በትዕዛዝ የወጣለት ቃል ነው። ዳትስ ዋይ ኢየሱስ በምድር በነበረው ምልልሱ ከስጋ ለባሽ ጀምሮ እስከ ፍጥረት ዓለም ለጌታ የፈቃዱ ቃል መልስን ይሰጥ ነበር። ምክንያቱም ከበስተጀርባ ከዘላለሙ አባት አብ እግዚአብሔር ዘንድ የወጣ ትዕዛዛዊ ቃል በኢየሱስ የሚኒስትሪው የጉዞ የሕይወቱ መንገድ ላይ የተጠበቀበት የተነገረለት ቃል አለ። ፍጥረት ይሰማዋል፣ ባህር ይሰማዋል፣ የብስ ይሰማዋል፣ ነፋሳት ይሰሙታል። በሰዎች እጅ ላይ ያለ ደረቅ ዳቦና ደረቅ አሳ እንኳን ይሰሙታል። እየባረከ እያዘዘ እየገሰጸ በልቡ ያለውን ፈቃዱን በስጋ ወራቱ ፈጽሞታል። ምን ማለት መሰላችሁ? የትኛው በፍጥረት ዓለም ላይ ያሉ ነገሮች ሪስፖንድ የሚሰጡን መንፈስ በሆነው ዓለም ላይ ስለ እኛ የተነገሩ የትዕዛዝ የኃይል ጉልበታም የሆኑ ቃሎች ውጤት ነው ልክ ኢየሱስን የምወደው ልጅ ይህ ነውና ስሙት ብሎ ፍጥረት ዓለሙን ሁሉ እግዚአብሔር አብ ኮማንድ እንዳደረገ በእኔና በእናንተ ሚኒስትሪ ላይ በእኔና በእናንተ የዕለት ተዕለት ጉዞ ላይ በእኔና በእናንተ የዕለት ተዕለት የህይወት እርምጃችን ላይ ከበስተጀርባችን ሁሉ ሰምተው ለንግግሮቻችን፣ ለስራዎቻችን፣ ለድርጊቶቻችን ምላሽን እንዲሰጡን የሚያደርግ ትዕዛዛዊ ቃል በበስተጀርባችን የተሸከምን ሰዎች እንደሆነን ልናስብና ልንቆጥር ይገባናል። ኢየሱስ እያንዳንዱ ጉዞውን ያደረገው ትዕዛዛዊ ቃል ባወጣለት በአባቱ የድምፅ ክብር ስር ነው። እኔና እናንተም ሁልጊዜ በሚኒስትሪያችን በህይወታችን ጉዞአችንን ማድረግ ያለብን ስለ እኛ ከመንፈስ ዓለም በወጣው ትዕዛዛዊ በሆነ ሁሉ ለአንደበቶቻችንና ለፈቃዶቻችን ሀሳብ እንዲገዛልን በሚያደርግ የእግዚአብሔር ትዕዛዛዊ ቃል በታች መሆን አለበት። የምንገዛው በውጭ ላለው ስርዓት ሳይሆን የምንገዛው በመንፈስ ዓለም ስለ እኛ በታወጀ በተነገረ ፍጥረት ዓለሙን ሁሉ ሊያስገዛልን በሚችል የኃይል ቃል ውስጥ ነው። ዛሬም ሌንና ለእናንተ አብ እግዚአብሔር አባት ለወልድ ኢየሱስ ክርስቶስ እንደተናገረ የሚወዳቸው ልጆቼ እነርሱ ናቸውና ስማቸው የሚል መለኮታዊ ድምፅ ከጀርባችን አለ። ወዳጆቼ እግዚአብሔር በዘመናችሁ ምን አይነት የፍርድ የኃይል የትእዛዝ ቃል መንፈስ በሆነው ዓለም በእናንተ ዘንድ አውጥቷል። እነኛ ቃሎች ለፍጥረት ዓለም ትእዛዞች ናቸው እናንተን እንዲያከብሩ እናንተን እንዲሰሙ ለእናንተ እንዲገዙ እናንተ በነዛ ቃል ውስጥ ወክ እንድታደርጉ በነዛ ቃል ውስጥ እንድታገለግሉ እንድትነግዱ እንድትሰሩ እግዚአብሔር ጉዟችሁን የያዘበት የሸፈነበት የከለለበት ቃል ነው። ቃሎች ለእኛ ማጽናኛነት፣ ቃሎች የእኛን ማንነት አድቨርታይዝ ማድረጊያዎች ብቻ ሳይሆኑ ቃሎች እኛን በስልጣን ቃል እንድንኖር በስልጣን በጉልበት እንድንኖር የሚያደርጉ የእግዚአብሔር ኃይሎችም ናቸው። ተባረኩ። እንደተነገረላችሁ ቃል ፍጥረት አለም ሁሉ ምላሽን ይስጣችሁ። እወዳችኋለሁ። ብሩካን ናችሁ።